ሰላም እንዴት ናችሁ? ውድ የተከበራችሁ የሸዋሌ ዩቲዩብ ቤተሰቦች፣ ዛሬ የማታያችሁ የገጠር ዳቦ አደጋት ነው። መጀመሪያ ጠጋርጊ ወደ እዚህ ጋር ቅጣል ተደርጓል። ከዛ ኮባ ነው እኔ በፊት ማቀው እንደዛ አልነበረም። መጀመሪያ ከጋለ በፊት ነበር ነበር አሁን ተቀመጥ ለጭሱ እንደሱ አንጥፈ። አይ አሪፍ ነው እንደዚህ። አዲያፍ ነው ሽቡ ነው እንደምታውት መጀመሪያ ኮባው ይደረጋል ማለት ነው። ግን አሪፍ ነው እኮ እንደዚህ ዘዴው።

ስራ ነው። ጓሮው እንዳትገ ልፍ ቤት ንና ሊጡን አሳያቸው። ዋው ሊጡ የስንዴ ዱቄት ነው ማለት ነው እን

ሲጨምር ካቦካኩ ጀምሮ ነው በማሳየት ያለብኝ ካቦካኩ ኩፍስተኝ

ኩበት የት አለ? ግባ ሶኮር አለ ጥድ ያወልሽ እዛ ወደ ይኸውላችሁ እንግዲህ እየተያያዘ ነው። ከታች ግን እኔ የማቀው የነበረው በመጀመሪያ ገበሩ ይሰማል። ከዛ እንደዚ አሁን በቃ ፋሽኑ ተቀያይሯል። እኔ ስጀምር እኮ ቆየኝ። አሁን እንደውም እንደዛ አሪፍ ዘዴ ነው። በፊት እኮ ሰዓቱ እጅሽን ይጣብሰዋል ምናምን። እየተያያዘ ነው እንግዲህ አሁን እየተያያዘ ነው። መጣህ ተያዘ። አያችሁ፣ ሙያ እንደዚህ ነው። ይህ ሁላችሁ ቀዳዳውን እንዳይገባ አንሹቃይ፣ ቀዳዳውን አሳያችሁ። ይህ ቀዳዳውን በእንትን በሌላ ቆርቆሮ ሸፈነቻት። ከዛ ከላይ ባዛባ በከብቶችበት እንትን ይባላል ቀዳዳ ቀዳዳውን በከብቶችበት እንትን ይባላል ማለት ነው። አያችሁ ዘዴ። ከዛ እንትን ይህ ኩበት ከብቶችበት ተደርቆ ማለት ነው። ያው ታውቃላችሁ፣ የገጠር ልጆች በእንጨት የሚሰራ

በቃ ይህን ይመስላል እንግዲህ ሲበስር እንያለን ማለት ነው። የሚ እንደዚህ አንድነት አደረግን፣ ተቀጥለን እንሄዳለን። በስሎ እናገኘዋለን ማለት ነው። ውድ ቤተሰቦቼ የገጠር ዳቦ ይህን ይመስላል። ሲበስር ደግሞ እናሳያችኋለን። መልካም ቆይታ ላችሁ። እንግዲህ ዳቧችን በስሏል፣ ሊወጣ ነው አሯል እንግዲህ ተመልከቱ። ዋ ላግዝሽ፣ እንዴት ላግዝሽ ሲስተር ልታወጣው ነው እንግዲህ። ያሙን በስሏል። ውይ እጅሽ እንደ አሳርረናል። እንግዲህ እናታችን ትጫዋለች፣ ትቆጣናለች። የብድግ አድርጊታታችን ሰፌዱ ላስገባል አልቻልሽም። አልበስር መን እንዴ

ከአንድ ወገን አራር ብላ ዳባችን በዚህ መልኩ ይወጣል ማለት ነው። ደስ ይላል።